አንድ ቀን አገልጋይ ባሪያ ልገዛ ወደ ባሪያ ገበያ አቀናሁ፣ ይላል ባለ ታሪካችን። ልክ ወደ መሸጫው ስፍራ ስደርስ አንድ የባሪያ ነጋዴ ድምፁን ከፍ አድርጎ ይህን ባሪያዬን ከነነውሩ የሚገዛኝ ማን ነው? በማለት ሲጣራ ተመለከትኩ። እኔም ጠጋ ብዬ አለቃይ ይህ ባሪያ ነውሩ ምንድን ነው? በማለት ጠየቅኩት። ነጋዴውም ራሱን ጠይቀዋለኝ። እኔም ወደ ባሪያው ዞር ብዬ ጥያቄን ሰነዘርኩለት። ባሪያውም ነውሮቼ ብዙ ናቸው፣ የትኛውን እንዳጋነኑብኝ ግን አላውቅም አለ። እኔም ወደ ነጋዴው ዞር ብዬ የባሪያህን ነውራት ነገርኝ ምን አልኩት። ነጋዴውም አቅሉ ዞሮአል፣ በየጊዜው ራሱን ስቶ ይወድቃል በማለት መለሰልኝ። እኔም ወደ ባሪያው ዙር ብዬ በየቀኑ ነው ወይስ በየሳምንቱ ነው እንዲህ የሚያደርግህ በማለት ጠየቅኩት። ባሪያውም እምባውን እያፈሰሰ ኢና ሊላሂ ወኢና ኢለይህ ራጅዑን ማለት ጀመረ። ባሪያው ንግግሩን ቀጠለ። አለቃዬ የፍቅር አባዜ ልብን ከተቆጣጠረ በየመገጣጠሚያው ይሰራጫል። ይህ የፍቅር አባዜ አካልህን ካገኘው መላ ሰውነትህን በናፍቆት መቅረሚያ ይሸፍነዋል ያን ጊዜ ደግሞ አቅል በተፈቃሪው ትውስታ ይጦዛል። አለቃዬ ያ ሲከሰት ቀልብ ይናወጣል። ቀልብ ሲናወጥ ደግሞ አካል ይረጋል። ይህን ጊዜ ለተመልካች እብደትና በሽታ ይመስለዋል ሲል መለሰልኝ። በእርግጠኝነት ይህ ባርያ ከመልካሚ አላህ ባሮች አንዱ መሆኑን ገመጥኩ። ወደ ባሪያ ነጋዴው ዞር በማለት ይህ ባሪያ ዋጋው ስንት ነው? አልኩት። ነጋዴውም አንድ መቶ ዲርሃም ነው አለኝ። እኔም አንድ መቶ 20 ዲርሃም ሰጥቼው ባሪያውን ይዤ ወደ ቤቴ ያቀናው ስራ ጀመረ። ቀናትም ተቆጠሩ። ልጁ ወይ ደግሞ ባሪያው ቀኑን እኔን እያገለገለ ጹሞ ይውላል፣ ማታ ላይ ሲሰግድ ያድራል። በእያንዳንዱ እንቅስቃሴው ከአምልኮ አይዛነፍም። ከሌሊታት አንድ ሌሊት ወደ ልጁ ማደሪያ ሳቀና በግንባሩ ተደፍቶ አላህን ሲማጸን ተመለከትኩ። ልጁ በግንባሩ ተደፍቶ ይህን ሲል ነበር፣ ጌታዬ፣ ነገስታት በሮቻቸውን ዘግተዋል፣ ያንተ በር እንደሆን ለጠያቂዎች ክፍት ነው። ጌታዬ፣ ከዋክብት በሰማያት ዘምተዋል አይኖችም ተኝተዋል አንተም ሕያውና ራሱን ቻይ ጌታ ስትሆን ማንገላጀትም ሆነ እንቅልፍ አይዘህም ጌታዬ በዚህ ሌሊት ምንጣፎች ተነጥፈዋል ሁሉም ከሚወደው ጋር ተቃቅፏል አንተ የሰጋጆች ውድ ነህ የባይተዋሮች ማጽናኛም ነህ ኢላሂ ከደጃፍህ ብታባርረኝ ወደ ማን ደጃፍ እጠጋለሁ ጌትዬ ከጎነህ ብታርቀኝ በማን እሸሸጋለሁ? ኢላሂ ብትቀጣኝ እኔ ለቅጣት የተገባሁ ነኝ። ይቅር ብትለኝ ደግሞ አንተ ለይቅርታና ለቸርነት የተገባህ ነህ። ጌታዬ አዋቂዎች አምልኮቻቸውን ለአንተ አጥርተዋል። በጸጋህም መልካም ባሮችህ ድነዋል። በእዝነትህም አማጺያን ተመልሰዋል። አንተ መልካም ይቅር ባይ ሆይ ቀዝቃዛዋን ይቅርታህንና ጣፋጯን ማርታህን አቅምሰኝ። እኔ ለሱ የተገባሁ ባልሆንም አንተ ግን የተገባህ ነህና። ይህን ካደመጥኩ በኋላ ወደ መኝታ ያቀና። በነጋታው ስንገናኝ ምንም እንዳላወቀ ሆኜ ወንድሜ ማታ አረፍት እንዴት ነው? በማለት ጠየቅኩት። ባሪያውም እሳትን የሚፈራና ጌታው ፊት መቆሙን ያወቀ እንዴት ይተኛል ብሎ ማልቀስ ጀመረ። እኔም ለአላህ ብዬ ከባርነት ነፃ አውጥቼህ አለሁ አልኩት። እሱም ምንም አይነት ደስታ ከፊቱ ሳይነበብበት፣ አለቃዬ ሁለት መንዳዎች ነበሩን፣ አንዱ የአምልኮ ሲሆን አንዱ ያንተ የአገልጋይነት መንዳ ነው። አንደኛዋን ነፍገኸኛልና አላህ ከእሳት ነፃ ያድርግህ አለኝ። ይህንም ባሪያ ነፃ ካወጣሁት በኋላ የሆነ ያህል ገንዘብም ጨምር የሰጣሁት መቀበል እምቢ ብሎ ሊመገበኝ ቃል የገባልኝ ጌታ ሕያው ማይሞት ነው ብሎ ትቶ ሄደ። ሁሌም ንግግሩን ሳስታውስ ዐይኖቼ እምባ ያቀራሉ። አላህ ከመልካም ባሮቹ እንዲቀሰቀሰኝ ተማጸንኩትና ታሪኬን እዚህ ጋር ዘጋዋለሁ።